ክርስትና ሃይማኖት የተሻለ ነው ብሎ መርጦ ክርስትናን የያዘ ሰው ያለመመሪያ ያለመጽሐፍ ዝም ብሎ ደስ ያለውን ድንጋይ እያነሱ ማምለክ ምንድን ነው የምታየው? ልጅ የወንድሜ ልጅ አላቸው። በሙሳ ላይ አላህ ያወረደው እኮ ወህይ ነው። ያንተን የነብይነት ዘመን ጠንካራ ወጣት ሆኜ አግኝቻት በነበር ሀገር ሲያባረሩ ምነው ጠንካራ ወጣት ሆኜ ከጎንህ በቆንኩ ኖሮ ሲላቸው ዋፈተራል። ወህዩ ተቋረጠ ለዓመታት ይባላል። እዚ ወደ ተራራ ይወጡ ነበር። ይመጣል ይመጣል። ቁም ተነስ፣ መተኛ ታበቃ እንግዲህ ልብሱ በጣም የነጣና ጸጉሩ በጣም የጠቆረ ሰውየ መጣ። በቃለ ያ ሙሐመድ አክቢርኒ አለል ኢስላም ስለ ኢስላም ንገረኝ አላቸው። ተንትነህ አብራርተህ ለሰዎች የማስገንዘቡን ችሎታም ደግሞ እኛው ላይ ተው፣ እኛ ላይ ነው።

ከነቢይነት ጋር የተያያዙ ጉዳዮችን እያነሳን እንቆያለን። ያው እንደተለመደው ሸይኽና ሸይኽ ዩሱፍ አህመድ ከኛ ጋራ በዚህ ጉዳይ ላይ አንዳንድ ጥያቄዎችን እያነሳን በነዛ ጉዳዮች ላይ ምንቆይ ይሆናል። ባለፈው ክፍል ላይ ያው ከነቢይነት ጋር የተያያዘ ያነሳናቸው ነገሮች አሉ። ነቢይነት ምንድን ነው የሚለውን አውስተናል። እዛ ውስጥ ደግሞ ያው ትልቁ የሚለየው ነገር ወህይ መልእክት ነው ካላህ ዘንድ የሆነ ይሄ ወሂ ደግሞ መልእክት የምንለው እንደ መንልክትነቱ ደግሞ ከሰው ልጆች ውጭ ያሉ እንስሳዎች መ የተጠቀሱበት ሁኔታ አለ አላ መልክት ያስተላለፈላቸው ነቢይ ያልሆኑም ግን አላህ መልእክቱን ቁርአን ላይ እንደገለጸልን የሙሳ እናትን አስመልክቶ ያነሳናቸው ነገሮች ነበሩ። ከዛ በኋላ ግን ያው ወሒ የሚለው ራሱ ምንድን ነው ብለን ስለ ወሒ ምንነት ስናነሳ አይነቶቹን አይተናል። ነቢ ስ ለም ከነቢይነት በፊት ረሐሳት በሚል የነብይነታቸው መግቢያ ሰሞን ላይ እያዩት የነበሩት ነገሮችን አይተናል። ዋናውና ጅብሪል እሳቸው ዘንድ መጥቶ የመጀመሪያውን የቁርአን አንቀጾች እሳቸው ላይ ሲያስተላልፍ ሲያሳውቃቸው የነበረውን ሂደት አይተናል። ትንሽ የአስጨናቂ ጊዜ እንደነበረ ለእሳቸው የሄዱበትን ሁኔታ ይጠቁማልና ይሄ ሂደት የቀደሙ ነቢዮች ላይ እንደተደጋገመ አንድ ወረቃ የሚባል ለከዲጃ ረዲየላሁ አንሃ ቅርብ የነበረ ሰው አስረድቷቸዋል። ሁኔታው ወደ እሳቸው ሄዶ ማለት ነው። እና እዚህ ጋር ትስስሩን ይዘን እንድንጀምር ነው። ነቢ ስ ሰለም ላይ የወረደው ጅብሪል ሌሎችም ላይ በዚህ መልኩ ይወርዳል የሚለውን አይተን፣ ሰው መስሎ የመምጣቱ ሁኔታም እንገባበታለን። ይችላለሁ ረና ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ አማ በዕድ

በዛው በጨለማው ዘመን ነስራንያ ክርስትና ሃይማኖት የተሻለ ነው ብሎ መርጦ ክርስትናን የያዘ ሰው ነው። ምክንያቱም ያለ መመሪያ ያለ መጽሐፍ ዝም ብሎ ደስ ያለውን ድንጋይ እያነሱ ማምለክ ከሚኖር እምነት እና ሃይማኖት ብሎ የጣዖት አምልኮ፣ ይሄኛው ወደ መጽሐፍ ወደ መረጃ የተጠጋው ይሻላል ብሎ በራሱ ክርስትናን የወሰደ ነው።

ዛችን ጊዜ የማግኝ አባት እድል ኑሮ በነበር ጠንከር ያለን እርዳታ ረዳ ነበረ። ያ ለይተኒ ኢድ ዩክሪጁከ ቀውሙከ እስከ ማለት ዘለቀ። ሰዎች ይሄ እንደዚህ የሚወዱ ህዝቦች ከሀገር ሲያባረሩ ምን ጠንካራ ወጣት ሆኜ ከጎንህ በቆንኩ ኖሮ ሲላቸው አንድ ብስራት ተሰማቸው። በሌላ መልኩ ደግሞ ሐዘንና ጭንቅ ተሰማቸው።

አንተ የመጣህበትን እና ይዘህ የምትመጣውን መልእክት አምሳያ ይዞ መጥቶ እንድሁ የቀረ ሰው የለም። ህዝቦቹ የሚወዱት ህዝቦቹ የተጣሉት ቢሆኑ እንጂ ብሎ ነገራቸው። ያው የአላህ መልእክተኛ ሰለላሁ አለይህ ወሰለም ቅድም ፈርተው የነበረውት ፍርሃት የሆነ ጂኒ መቶ የሆነ ነገር መቶ የሚያጠፋኝ መስሏቸው የነበረው ተወገደላቸው። በሌላ መልኩ ብስራት አጫረባቸው። ሌላ ደግሞ ፍርሃትና የሚጠብቁት ስጋትም ነበረባቸው። ግን የአላህ መልክተኛ ሰለላሁ ዓለይሂ ወሰለም እንዳልደነገጡ ደራርቡብኝ፣ እስቲ ልሞት ነው ምናምን ነው እንዳላሉ ሁሉ ናፍቆት ደግሞ ተከለባቸው። ወፈተራል ወሕዩ ወሕዩ ተቋረጠ ለአመታት ይባላል። ያንን የነብይነት የወህይ ጣዕም ስለቀመሱ የመልእክት ጣዕም ስለቀመሱ ዝም ብለው ወደ ተራራ ይወጡ ነበር ቢመጣ እያሉ ግን፣ አይመጣም። ሌላም ሌላም የሚባል ነገር አለ። ወደ ተራራ ወጥተውም ከዚያ ውጭ ከተሆነስ እንዱ ቢሄዱ ይሻላል የሚል ሁሉ የማሰብ ነገር ነበር ይላሉ። ይህ እንኳን ከሳቸው የሚታሰብ አይመስልም። አላሁ አዕለም። ያው ወሕዩ በዚህ ልክ ከተቋረጠ በኋላ ሶስት ዓመት፣ ሁለት ዓመት ከምናመን ቢባላል ከተቋረጠ በኋላ ከእለታት አንድ ቀን ከሒራ ዋሻ እየመጡ ሜዳ ላይ እንደደረሱ ረባዳው ቦታ ላይ እንደደረሱ ድምፅ ሰሙ። ድምፅ ሲሰሙ ወደ ቀኝም ቢያዩ ወደ ግራም ቢያዩ ወደ ኋላም ቢዞሩ ፊት ለፊትም አርቀው ቢመለከቱ ምንም ነገር የለም።

ልባቸው ላይ አወረደባቸው። ቅድም ጅብሪል አንብብ እያለ ነበረ፣ በመጀመሪያው ጊዜ ማለት ነው። አሁን ደግሞ ሌላ ምዕራፍ ነው። በዛ መልኩ ሳይሆን ልባቸው ላይ አውርዶባቸው፣ አፍስሶባቸው፣ ከዛ ራሳቸውን ሲያውቁ ይችን አያዎች ወይም አንቀጾች ሸምድደው ተነሱ። ይሄ ከነቢይነት ወደ ሪሳላ ወደ መልእክት የተሸጋገሩባት ምዕራፍ እንደሆነች በደንቢውና በሰፊው ይነገራል ማለት ነው። አንተ ተከናናቢ፣ ይሄ ራሱ ተእኒስ አለበት። ተእኒስ ማለት ማጽናናትና ማጨዋወት፣ ውህሻን ጭርታን ማስወገድ። ያንን ደርቡብኝ ደርቡብኝ ያሉትን ንግግራቸውን ወሰድ አድርጎ አላሁ ስብሓነሁ ወተዓላ አንተ ተከናናቢ ሰውዬ ማለቱ እያዝናናቸው ነው ማለት ነው። ቁም ተነስ፣ መተኛታ በቃ እንግዲህ የመኝታ ዘመን አበቃ። ፈአንዚር አስጠንቅቅ። ወረበከ ፈከቢር፣ ጌታህን ብቻ አክብር። ደግሞ የሚከበሩ ፍጥረታት የሉም እዚህ ጋር። የፈጣሪ አክብሮት፣ የአምልኮ አክብሮት የሚሰጣቸው ነገራት የሉም። ሁሉም ፍጡር ነው። ፈጣሪ እሱ ብቻ ስለሆነ ጌታህን ብቻ አክብር። ወትየ በከፈ ጥሂር፣ ልብሶች ይህን አጽዳ። በምን ይጸዳሉ?

መስጠት ለሚችል ሀብታም ስጦታ ይዘው ይሄዳሉ፣ ግብዣ ነገር፣ እሱ እጥፍ ድርብ አድርጎ የሚያመጣበት ሁኔታ ተጠብቆ ማለት። ይሄ ትክክል አይደለም። ከፈጣሪ ጋራ ጥሩ ግንኙነት ከአምላኩ ጥሩ የሆነ አድናቆት የሚፈልግ ሰው ለአምላኩ ብቻ ነው ማድረግ ያለበት። ብዙ መሰጠትን አስበህ አትለግስ፣ ወይ ደግሞ ሰጥተህ አትመጻደቅ ማለትም ተብሏል። አንዳንድ ሰው ደግሞ ይሰጥና ለሰው እኔ እኮ እንደዚህ አድርጌልህ ነበር ግን አንተ አሁን ተውከኝ ምናምን የሚባል ነገር አለ። ይሄ ጥሩ አይደለም። ድክመት እንደዚህ እያጸዳ ወደ ሰዎች መልእክት ለማድረስ ሲመጡ እሳቸውን የሚያጎድፍ ነገር፣ እሳቸውን ዝቅ የሚያደርግ ነገር፣ እሳቸውን ከሰው አይን ላይ የራሳቸው ዝቅ የሚያደርግ ነገር እንዳይኖር በዚህ አይነት መልኩ አረመና ተነስና ህዝቦች ይህን አስጠንቅቃል። ከምንድን ነው የሚያስጠነቅቁት? ከባዕድ አምልኮ ነው ከፈጣሪ ውጪ ሊፈጠ ሊመለክ የሚገባ ስለሌለ ከአላህ በስተቀር ሰማይ መሬትን ለፈጠረው ጌታ እንጂ አምልኮ መሰጠት ያለበት ለሌላ ስለማይሆን ለጌታ ብቻ ሰዎች አምልኮ እንዲሰጡ ከሰጡ ግን ለሌላ አካል ከባድ ቅጣት እንደሚኖር ጠቅሰህ አስጠንቅቅ። የሪሳላም መልእክት እና ተልእኮ ምናልባት ጊዜ ካለ ከዚሁ ጋር የተያያዘ ይሆናል። ያው ሰዓት ገድቦን ነው፣ ያው እረፍት አድርገን ስንመለስ ሌሎች ነጥቦች እንሞላለን። ውድ ተመልካቾቻችን ከአፍታ ቆይታ በኋላ በመመለስ ስለ ወህይ ምንነት ወይም አይነቶች እያየን ያለነውን ሀሳብ የምናሟላ ይሆናል። ሳትርቁ ጠብቆ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። ከፍታ በፊት ያየነው ሸኸና ከወሒ ጋር በተያያዘ ነቢ ስ ሰለም ዘንድ ዋሒ ሲመጣ በመጀመሪያው ሁኔታ ያው መላይኮች ሰው መስለው መምጣት እንደሚችሉ የሚያሳይም ነገር አይተናል። በሁለተኛው ሁኔታ ሲመጣ ደግሞ አላህ በፈጠረው ፍጡር ነቢዩ ሰለላሁ አለይሂ ወሰለም ጅብሪልን ከክንፎቹ ጋራ በጣም ግርማ ሞገስ ባለው ነው። ሁለተኛው ሁኔታ እንግዲህ ያው ሰደሉ ፎቅ አድማሱን ሁሉ ሞልቶ አይተውታል። ያው ያም ሁኔታ አስጨናቂ ነበር። ለምን ያላዩት አይነት ተፈጥሮ ነበር እና ይሄ ሂደቱ ራሱ የነቢይነት ማረጋገጫ አንዱ አካል ነው። እንደ ዝም ብሎ ሲመጣ ከበድ ብሎ ጠንከር ብሎ መልእክቶቹም ጠንካራ ናቸው፣ እንዳብራሩልን ብዙ መልእክት የያዙ ናቸው። ተውሒድም ጋር አላህ በብቸኝነት መመለክ እንዳለበት ከሰው ስብእና ይሄ ሙሩአ ምን መምሰል እንዳለበት አንድ መሪ የሆነ ሰው አስተማሪ የሆነ ሰው ምን ሊመስል እንደሚችል እንዲሁም ከሰው ጋር ያለም ግንኙነት ሰዎች ሲሰጣጡ አንድን ነገር ውለታ ሳያደርጉ በምን መልኩ መሆን እንዳለበት የሚያሳይ ሁሉ ያቀፈ ነው በትንሽ አንቀጾች ውስጥ ማለት ነው። እና እንደው ሌሎቹን የወሕይ አወራረድ ሁኔታዎች ብናይ ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ከሶሓቦች ጋር ተቀምጠው እንደው በተለይ በሰው ሁኔታም መቶ ብዙ የሸሪዓን ሁኔታ ያስተማረበት ሁኔታ አለ። ከዛም ውጭ አለ የነፈተ ፊ ረውዒ የሚል ነገሮች አሉና እነሱን ሁሉ እንሻላህ ታናስሉናል። አንዱን ጠቅሰን ወደ ሁለቱ ተሸጋግረናል። አንዱ ያው ሰው መስሎ አልችልም የሚለው መልስ ሲሰጡ ለምን አልችልም ማለት እንደሌለባቸው ልባቸውን ሊያጽናና ሊያጠነክር ቅፍ አድርጎ የለቀቀበት እስከ ሶስት ጊዜ የተደጋገመበት ይኸኛው ደግሞ ድምፅ ሰሞ ወደ ቀኝ፣ ወደ ግራ፣ ወደፊት፣ ወደኋላ ተመልክተው ምንም ነገር የሚታይ ነገር ሲጠፋ ወደ ሰማ የመተመለከቱ ጊዜ ጅብሪልን መላኢካውን ጅብሪልን በተፈጠረበት ፍጥረተ አካሉ አላህ ሱብሓነ ወተዓላ አሳያቸው። የዛን ጊዜ ራሳቸውን በጣም መቆጣጠር በሚያቀት ደረጃ ደነገጡ። ያ አንዴ እንጂ አልተደገም። መሬት ላይ ወደ ሰማ ባረጉበት ሰዓት ነው። ሲድረት ልሙንታሃ አካባቢ ላይ ሁለተኛ በዛ አይነት ቅርጹ እና ፍጥረቱ ያዩት፣ ሰማ ላይ እንጂ መሬት ላይ አልተፈጠረም። ሲይዱ መላኢካ እኮ ነው። የመላኢካዎች ሁሉ አለቃ ነው። የወሕይ ክፍል ኃላፊ ነው። ረዳት ተባባሪዎች አጃቢዎች ቢኖሩትም ማለት ነው። አጃቢዎች አሉት። ሱረት ልአንዓምን ይዞ ሲመጣ ሰባ ሺህ መላኢካ እንዳጀበው ይናገራሉ። የአላህ መልዕክተኛ ሱረቱ ልከውሰር እ እንደዚሁ ብዙ መላኢካ መቶ እንዳጀባል አላ ኩል ሓል። ሌላው አመጣት ትንሽ ከዚህም ከፋ ያለ ልክ እንደ መብረቅ እንበለው እንደ ቃጭል

ሽየተ ኒስያን አው ሽየተ ተፈልት ያመልጠኛል ብሎ ከመፍራት የተነሳ እስትዕጃል ነበራቸውደግሞ ማለልሲያብላቸው ውዩ ሲወርድ ጅብሪል ሲያስተላልፍላቸው ከስር ከስር እሱ የሚለውን ቃል በቃል ሸፈተ ሐሪኮሸከንፈርቻቸውን ያንቀሳቅሱ ነበረ።

ከዚም በኋላ ተንትነህ አብራርተህ ለሰዎች የማስገንዘቡን ችሎታም ደግሞ እኛው ላይተ እኛ ላይ ነው አላቸው ከዛ በኋላ ነቢዩ ሰለላሁ ዓለይሂ ወሰለም ዝም ብሎ ያዳምጣሉ ሸምድ ሸምድደውታል ምንም ነገር አይፈሩም ነበር ሰኑቅሪኡከ ፈላ ተንሳ እናስነብብሃለን ከዛም አትረሳም ብሏቸዋል አለ ሱብሓነሁ ወተዓላ ሌላው ቀለል ያለ አመጣጥ ነበረው ልክ እንደ ጓደኛ ሆኖ። ሰው መስሎ ይመጣል። ማንኛውም ስቆሞ እንደሚያወራ ዲሕያ ይመስለኛል። ዲሕየት ኢብኑ ኸሊፋ አልከልቢ የሚባል በኒ ከልብ የሚባል ዓረቦች ጎሳ፣ እንግዲህ እንደዚህ ነገር ነው። ዲሕየት ኢብኑ ኸሊፋ አልከልቢ መልከ መልካም ሸጋ የሆነ ሰው ነበረ። እሱን መስሎ ይመጣል። ብዙ ጊዜ ሰሓባዎች ወይም ባልደረቦቻቸው ይህ ዲሕያ ከሳቸው ጋር መቀማመጥ አበዛሳ ብለው እስከ ሀሳብ እስከ መስጠት ድረስ ይደርሱ። ነጠል ብለው ስለሚገኙ ሌላ ሰው አይመጣም። በዛን ጊዜ እዚህ መልኩ የሚመጣባቸው ለነ ኸዲጃ ሰላምታ ያቀረበበት ሁኔታ አለ። ለዓኢሻ እንደዚሁ ሰላምታ ያቀረበበት ሁኔታ አለ። እንደዚህ እንደዚህ ያለ መመጣጥ አለው። ዓላ ኩሉ ሓል ያው እሱም ረሱሉ መለኪ ነው እሳቸው ረሱሉም በሸሪ ናቸው። ማለትም መልአካዊ መልክተኛ ነው። ወደ ነቢያት ከዚህ በፊት በሺዎች የሚቆጠሩ ነቢያት ሩስሎች ጋር ተደምረው መቶ ሺህ እንደሚያልፈው ያው ይገለጻል። ሐዲሱ አቡ ዘር አለ ለሁሉም መልእክቱን ያስተላለፈላቸው ጅብሪል ነው። አሁን ከዚሁ ጋር ያው ምናልባት ሰው መስሎ በተሰበሰቡበትም መጥቷል። ምናልባት አሁን ያነሳቸው የድሕያ

ልብሱ በጣም የነጣና ጸጉሩ በጣም የጠቆረ ሰውዬ መጣ። لا يرى عليه أثر السفر የጉዞኛ ምልክት ምንም፣ የመንገደኛ ምልክት የማይታይበት መንገደኛ ይጎሳቆላል፣ ይነጣጣል፣ አቧራትም ቢያው ይወጣል፣ የድካም ስሜትም ይታያል። ግን ይሄኛው አዲስ ሻወር ወስዶ በቃ አምሮበት የመጣ ተቀባብቶ አበጥሮ የመጣ ነው የሚመስለው

ባሪያ እመቤቷን ልትወልድ ነው። እንደገና ደግሞ በባዶ እግራቸው የሄዱ የነበሩ አርቃ ነገራቸውን የሄዱ የነበሩ የሰው እረኞች የነበሩትን ታላላቅ ሕንፃ በመገንባት ሲፎካከሩ ማየት ነው አላቸው። አሉት ሲሉት፣ ከዛ ተሰወረ ሲጥሩት አሉ ይወጣ አልታየም። እና ማን ነው ይመስላችኋል? አሉ ጅብሪል ነው። የዲናችሁን ጉዳይ የእምነታችሁን ጉዳይ ሊያስተምራችሁ መጥቶ ነው ብለው የተናገሩበትም አለ። ይሄ በቃ ሰው መስሎ ሁሉም እያየው ቃለምልስ ያደረገበት ሁኔታ ነው። ጀዛኩሙላሁ ኸይረን። ያው ስለ ወሒ ብዙ መልክ እንዳለው አይተናል። በብዙ ያው ዋናው አስተላላፊው ወሒ ይዞ የሚመጣው ጅብሪል ነው። ጅብሪል ወደ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ሲመጣ በብዙ መልክ፣ አስፈሪ በሆነ አስጨናቂ በሆነ አንዳንዴ ደግሞ ተስፋ በሚሰጥ መልኩ ቀለል ባለ መልኩ ሰው መስሎ የሚመጣበትም ሁኔታ አይተናል። ሰሐቦችን ደግሞ ለማስተማር ብዙ ጊዜ ያው ሰሐቦችም ይፈልጉ ነበር፣ የሆነ ሰው መጥቶ በተለይ አራቦች የመጡ በጣ ባለ አጠያየቅ መልክ ይጠይቁ ነበር። እና የእነሱንም ፍላጎት ታሳቢ ባደረገ መልኩ ጅብሪል መጥቶ የሸሪዓ ወሳኝ ነገሮች መራቲበል ዲን የሚባሉ ናቸው፣ የዲን መሰረት የሆኑ ነገሮችን በሱ ሰበብ ተምረዋል። እና ውድ ተመልካቾቻችን በሚቀጥሉት ፕሮግራሞች ንቡዋ ጋር ከነቢይነት ጋር የተያያዘ ነገሮችን የምናነሳ ይሆናል። በተለይ በተለይ ደግሞ ነቢዮች ምን አይነት ልዩ ባህሪ ያላቸው ከሌሎች ሰዎች የሚለያቸው፣ እንዲሁም ደግሞ በወቅቱ ነቢ ስላ ስለም በተላኩበት፣ እንዲሁም ሌሎች ነቢዮች የሚያነሱት ሌሎች ነቢዮች የተላከባቸው ማህበረሰቦች የሚያነሷቸው በጣም ብዥታዎች አሉና ያንን የሚያጠራ ነጥቦች ይዘን የምንመጣ ይሆናል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።